ሰላም ለናንተ ይሁን፣ ውድ ቤተሰቦች፣ እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕሱን እናስታውቃችሁ። ፖለቲከኛ ጀዋር መሐመድ ለሐኪሞች አድማ ጀዋር ተጠያቂ ነው ሲል መንግስት ጠየቀ። መንግስት ለሐኪሞች አድማና መነሳሳት ጀዋር መሐመድ ያቀጣጠለው ነው እሱ መጠየቅ ይገባል ብሏል። ዝርዝር አድርገን የምናስደምጣችሁናል። በተያያዘም ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች የተደረጉ መሆኑን የጤና ሚኒስቴር ገልጿል። ጤና ሚኒስቴር በጤናው ዘርፍ ለ2018 ዓ ም ትላልቅ ዝግጅቶች ለማድረግ ዝግጅቱ እንደጨረሰም ተናግሯል። የምትሰሙት ይሆናል። በሌላ በኩል በመቀለ አንዲት ወጣትን አስገዶ በመድፈር ሳካ ሲለው ደረቷን ጨምሮ ስድስት ቦታዎች ላይ በቢላ በመውጋት ተሰውሮ የነበረው ግለሰብ በቁጥጥር ስር ውሏል የምትሰሙት ነው የሚሆነው በአዲሱ አደረጃጀት ግዙፍ ጦር በጎጃም ተመስርቷልም የፋኖ ትግል እየጎመራ እየገዘፈ ሄደበት ጊዜ አንስቶ በዚህ ትግል ላይ የመጀመሪያው ግዙፍ ክፍለ ጦር የሆነው ታላቁና ገናናውን ክፍለ ጦር ሪፎርም አድርገዋል የምትሰሙት ይሆናል ወዲህ ደግሞ ጓጽዮን አቅራቢያ በመንግስት መዋቅር የተደገፉ ታጣቂዎች ዘጠኝ ሰዓት የፈጀ አንድም ብሔር ተኮር ያደረገ ጥቃት አድርሰው በርካቶች እንደገደሉ ታወቀም። በኦሮሚያ ክልል ሰሜን ሸዋዞን ዞን ጓጽዮን ከተማ አቅራቢያ ታጣቂዎች ቅዳሜ የሚችል ለውድ አጥቢያ በፈጸሙት ረጅም ሰዓት የፈጀ ጥቃትም በርካታ ቁጥር ያላቸው ሰላማዊ ዜጋዎች እንደተገደሉ ለሚዲያችን ከስፍራው እየደረሰ ያለ መረጃ ያሳያልም። ግርማ ጎቤ ወረዳ ልዩ ስሙ አጋምሳ ተብሎ የሚጠሩ አካባቢ ነው ጥቃቱ እየተፈጸመው። የምትሰሙት ይሆናል። ወዲህ ደግሞ አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲኖ ችለዋለም በተያያዘም ከኤርትራ ጋር ለመስማት የሚያስብ ሰው ካለ መጀመሪያ ንሳ መግባት አለበት ብለዋል። እኔ ንስሐ ገብቻለሁ ሲሉም ተደምጧል። የምትሰሙት ይሆናል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም ወደ ቀዳሚ መረጃም አለፍን። በቅድሚያም የአደረጃጀት ዜና እንገራችሁም። የፋኖ ትግል እየጎመራና እየገዘፈ ከሄደበት ጊዜ አንስቶ በአማራ የፋኖ ትግል ከጀመረው ክፍለ ጦር የሆነውና ታላቁን ጉና ክፍለ ጦር ሪፎርም አትኳለም። በጎጃምም ይህ ጦር ተመስርቷለም። ይህ አማራ ፋኖ ብሔራዊ ላፍባህ የሜጀር ጄኔራል ዋንተባት አንደኛ ኮር አካል የሆነውን ይህን ጦር አስተባብረውም የተጋረጠበትን የህልውና አደጋ በመቀልበስ የነፃነት የአንድነት የፍትህ የእኩልነት ዲሞክራሲና የሰብአዊነት ጥያቄዎችን ዘለቂታዊ በሆነ መንገድ በመፍታት ጀምሯል። ክፍለ ጦሩ በዚህ የህልውና ትግል ላይ ማንኛውንም የትግል እንቅስቃሴና ጉዞ እንዲቀላጠፍ ግንባር ቀደም በመሆን ለዚህ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ከተገዚ እስከ ዳውንት፣ ከዳውንት እስከ ጭስ አባይ፣ ከጭስ አባይ እስከ ጣና ክርስቶስ ሰምራ ድረስ የትግል አድማሱን በማስፋትም የጠላትን መንገድ እያሸሸ ይገኛል። በኋላም የፋኖ ትግል አድማውን እያሰፋና የሰው ሀይሉ ዘፈ ሲመጣም የተለያዩና ሰፋይ ሰው ካላቸው ክፍለጦሮች ጋር ሲመሰረቱና ሲስፋፉ ጉና ግንባርም አንድ ላይ ሆን አልተባልም። በሌላ በኩል ወደ ጎንደር ተጎዘውም በጉና ክፍለ ጦር ባለበትና በደረስንበት ቦታ ሁሉ ጠላት ደምሷል፣ ተመቷል፣ ተዋርዷል። እንዲሁም እንደ ጧት ዜና ተይዟ አለም ትቷልም። ይህ የዘውትር ተግባር በዚህ መልኩ እየተከናወነ ያለው የአመራሩን ያባል ጠንካራ መሆን መደማመጥና መግባባት መቻሉ የእርስ በርስ ልምድና እውቀት ልውውጦች ማድረጋቸው እንዲሁም ድርና ማግ ሆነው በመስራታቸው ሲሆን እስካሁን የተጓዘበትን ጠንካራ መንገድ ማስቀጠል እንደ ወርቅ በእሳት መፈጠናቸውን ያለ ድል አይቆም የህዝባቸውን አለኝታነት ልና መከታነት ላይገቱትና ላያቆሙት በዚህ ኃይል መደገም አለባቸው ተብሏል። በዚህ መሰረት አንደኛ ሰብሳቤ አርበኛ ወንዷን አሰፋም፣ ምክትል ሰብሳቤ አርበኛ ይሁኔ አሰፋም፣ ጽፈት ቤት ፊ አርበኛ ዮሐንስ እርዳው፣ ምክትል ወታደራዊ አዛዥ አርበኛ በራ ንብረትም፣ ዘመቻ መምሪያ አርበኛ መልሰው ደስታው፣ ምክትል ዘመቻ መምሪያ አርበኛ ጀንበር ገብረ መስቀል፣ ወታደራዊ አስተዳደር አርበኛ መምህር የእስራኤል፣ አርበኛ ሳሙኤል አባይ፣ ስልጠና አርበኛ ዮሐንስ ኒያለም፣ ሎጂስቲክ አርበኛ ዳንኤል ሙጨዬ፣ ፖለቲካ አርበኛ ማረንደግ ሆነው ተሾሟል ተብሏል። በሌላ መረጃ ለሐኪሞች አድማ መምታት ጀዋር ማመት ተጠያቂ ነው ሲል መንግስት ከሰሰም። መንግስት በጤና ሚኒስትሯ በኩል በገለጸው መሰረት ለሐኪሞች አድማ ለመምታት ማሰብ አንዳንድ ፖለቲከኞች ተጠያቂ ናቸው ብሏል። ኑሯቸውን በአሜሪካ ያደረጉ ፖለቲከኞችም ለዚህ አድማ መቋቋም ዋነኞቹ እነሱ ናቸው ብሏል። ጤና ሚኒስትሩ ከኢቲቪ ጋር በነበረ ቆይታ ለጤና ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እያደረገ መሆኑን ትናግራለች። ጤናው ዘርፍ በ2018 ዓ ም ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የዘርፉን በጀት ከፍ ማድረግ ያስፈልገው አሁን ካለው ወቅታዊና ነባራዊት አንጻር በእንደሆነም ገልጿልም የጤና ሚኒስትሩ ይህን ያሉት ከብሔራዊ ቴሌቪዥን ጋር በነበራቸው ቆይታ ሲሆን፣ የጤና ዘርፍን በተመለከተ ባሉ ወቅታዊ ጉዳዮች በተመለከተም ጥያቄ ሰጥቷል። ለተነሳላቸው ጥያቄዎች ምላሽ ሰጥቷልም። የኢትዮጵያ ቴሌቪዥን ሚኒስትሯ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅም የተመለከተ ነው። መንግስት ከሚመደበው በጀት ተጨማሪ ለጋሾች ከሚሰጡ ገንዘብ የሚደገፈውን በዚህ ዘርፍ በአሁኑ ወቅት ስራዎች በመልኩ የተሰሩ እንደሆነ እና ያጋጠሙ ተግዳሮቶች ምን እንደሆኑ ተናግሯልም። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽም በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመ አይሰጠም ከዓለም አቀፍ ስምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግሯል ሚኒስትሯ ለዚህ በማጣቀሻ ያነሱት ደግሞ በቀድሞ የአፍሪካ ድርጅት የመሪዎች ጉባኤ ላይ በሚያዝ 1993 ዓ ም የጸደቀውን የአቡጃ ድንጋጌ ነው በናይጄሪያ አቡጃ ከተማ በተካሄደው በዚህ የመሪዎች ጉባኤም የድርጅቱ አባል ሀገራት ከዓመታዊ የበጀታቸው 15 በመቶ ያህል የጤና ዘርፍ ለማሻሻል ለመመደብ ቃል የገቡበት ነበርም የኢትዮጵያ መንግስትም ለ2016 በጀት ዓመት በፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ ደግሞ የጤናውን ዘርፍ የነበረው ድርሻ 3 ነጥብ 93 በመቶ ነበር በዚሁ በጀት ዓመት ዘርፉ ከፌዴራል መንግስት የመደበኛና የካፒታል ወጪ ያገኘውን ገንዘብ ከእዳ ክፍያ ከመንገድ ከትምህርትና ከመከላከያ በመከተል በአምስተኛ ደረጃ ላይ እንዲቀመጥ አድርጎታል ብለዋል። ይህን ለማስፈጸም ታዲያ አድማዎችን ማስቆም እንደሚገባም ትናክራለች። የትኛው ይነት አጋር ድርጅቶችና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣትም በእርግጠኝነት በዚህኛው ዓመት ከፍ ያለ በጀት መድበው ለዘርፉ ማሰራት የሚቻልበትን ለዚያም ብዙ በቂ ዝግጅቶች እያደረግን ነው ብለዋል። ሚኒስትሯ ይህ ሂደት ከፍተኛ ትዕግስት፣ አብሮ መስራት፣ ቆጣቢነትና ፈጣሪነት ይፈልጋል ሲሉም ትረምጠዋል። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረ መስራት ያሉብን ጉዳዮች አሉ ብሏልም። በሌላ መረጃ ጓጽዮን አቅራቢያ በመንግስት መዋቅር የተደገፉ ታጣቂዎች ዘጠኝ ሰዓት የፈጀ ዘር ተኮር ጥቃት አድርሶ አልተባለም። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ አቅራቢያ ታጣቂዎች ቅዳሜ መሽል ለውዱ አጥቢያ በፈጸሙት ረጅም ሰዓት የፈጀ ጥቃት በርካታ ቁጥሮች ያላቸው ሰላማዊ ዜጎች የተገደሉ ለሚዲያችን ገልጸዋል። ግድሜ ጎባ ወረዳ ልዩ ስሙ ጋምሳ ተብሎ የሚጠራው አካባቢም በዕለቱ የኦሮሞ ነጻነት ሰራዊት በመንግስት ወገን ሸኔ ተብሎ የሚጠራው አባላቱ ፈጽሞታል በተባለው የብሔር ተኮር ጥቃት እስካሁንም የ14 ሰዎች አስክሬን ተገኘ ከስፍራው ያሰባሰቡ መረጃ ያሳያል ታጣቂዎቹ ከሌሊት ዘጠኝ ሰዓት ጀምሮ እስከ ቀኑ ስድስት ሰዓት በነፃነቷ ይዘዋወሩ፣ ግድያውንና ቤት ማቃጠሉን ፈጽሟል ያሉን አንድ የአካባቢው ነዋሪም ጥቃቱም የአማራ ተወላጆች ላይ ያነጣጠረ ነበር ብሏልም። ዘጠኝ ሰዓት ሙሉ ስንገደልና ስንቃጠል የደረሰለ መንግስት የለም። ወንድሞችን ጨምሮ አስራ አራት ሰዎች ሬሳቸው ተገኝቷል። ገና በርካታ ያልተነሳና ገደር የገባ ሰው አለ ሲሆን የሆነ ጊዜ አሳልፈናል ብሏልም። በርካታ የአካባቢ ነዋሪዎችም መንደራቸውን ጥለው ሄደዋል። አሁን ላይ ወደ በጫካ ወይም በፍልቅልቅ ከተማ እና በጓጽን ከተማ ባለ አንድ ቦታ ተጠለው ተጠልለው እንደሚገኙም ታውቋል። በዚሁ አካባቢ ከ2015 ዓ ም ጀምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙ እንደነበር የሚታወቅ ሲሆን የትናንት በስቲያ ምሽት ጥቃቱ ግን በአይነቱም ሆነ በመጠኑ ከፍተኛ እንደሆነ የአካባቢ ነዋሪዎች ተናግሯል። ከሟቾቹ በላይ ገደል ውስጥ የገባው ብዙ ነው፣ ወይ አካለ ጎዶሎ ሆኗል፣ ወይ ያለበት ሁኔታ አይታወቅም። ሲሉም ሌላኛው ነዋሪ በህይወታቸው ይህን ያህል ጥቃት ሲፈጸም አይተው እንደማያውቁና እርሳቸውም በተአምር እንደተረፉ አስረድተዋልም ተብሏል። በዚህ ጥቃት ዙሪያ እስካሁን ከኦሮሚያ ክልል ኮሚኒኬሽን ቢሮም ሆነ በመንግስት ሚዲያዎች የተባለ ነገር የለም።

በሌላ መረጃ ወደ ጌታቸው ረዳ እናልፋለን። አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉን አይችሉም። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገ ወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉን አይችሉም። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉ ቃለ መጠየቅ በስም ጠቅሰው የወነጀሏቸው ሶስት አመራሮች ብርጋዴ ጀኔራል መግባ ኃይለ፣ ብርጋዴ ጀኔራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ግብረ ትንሳኤ ናቸው። ትላንት ሰኞ ግንቦት አራት ቀን 2017 ዓ ም በፋና ቴሌቪዥን የተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዚዳንት ክፍል አንድ ቃለ መጠየቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስላለው ተግ ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዥ ፈጽሟቸዋል ስላሏቸው ወንጀሎች ነበሩ። አቶ ጌታቸው ተፈጽሟል ካሏቸው ወንጀሎች መካከል አንደኛው ግን የወርቅ ንግድ ነው። ወርቅ ንግድ ላይ ያልተሰማራ አመራር የለምን ብለዋልም። በተያያዘ ዜናም በመጨረሻም ወደ መቀለ አምርተን አንድ አሰቃቂ መረጃ እንሰማለን። በመቀለ ከተማ አንዲት ወጣትን አስገድሎ ለመድፈር አልሳካ ሲለው ደረቷን ጨምሮ ስድስት ቦታዎች ላይ በቢሊያ በሞጋት ተሰውሮ የነበረው ግለሰብ በቁጥጥር ስር ዋለ። በትግራይ ክልል መቀለ ከተማ አይደር ክፍለ ከተማ አንዲት ንስ ደረቷን ጨምሮ በተለያዩ ሰውነት ክፍሏ ላይ ስድስት ጊዜ በቢላ በመወጋት ጉዳት በማድረስና ና ማንነቱን በመደበቅ ለመሰወር ችሎ የነበረ ግለሰብ በረቂ ክትትል በቁጥጥር ስር ያለው ሲል የክፍለ ከተማ ፖሊስ አስታውቋልም። የ20 ዓመት ወጣት የሆነችው የግል ተበዳይ ሚያዝያ 18 ቀን 17 ዓ.ም ምሽት 3 ሰዓት ከ15 ላይ ስራ ቦታ ምሽታ ወደ ቤቷ በምትገባበት ወቅትም ማንነቱ ያልታወቀ ወንጀል ፈጻሚ ግለሰብ ከኋላ በመከተል የቤቷ አንበር በምትከፍትበት ሰዓትም ገፍትሯ በመግባት አስገዱል ሊፈራ ሞክሮ አልተባልም። ምንም እንኳን ወጣቷ ካስገድዶ መድፈር ማምለጥ ብትችልም ደረቷን ጨምሮ በተለያዩ ሰውነት ክፍላ በቢላ መጋት ጉዳት አድርሶባታል ተብሏልም። የግል ተበዳይ የወንጀል ድርጊት ፈጻሚው በሰዓቱ ሽፋፍኖ የነበረ መሆኑ ተከትሎ ማንነቱ ለመለየት ያልቻላች መሆን የተገለጸ ሲሆንም፣ ይህም የፖሊስ ስራ ፈታኝ አድርጎታል ተብሏለም። ነገር ግን ለተከታታይ አስር ቀናት የተለያዩ ቴክኖሎጂ አጋዥ መሳሪያዎችን በመጠቀም በሰራ ሁት ረቂቅ ክትትልና ማጣራት ወንጀል ፈጻሚው ተጠርጣሪው ከነ ኤግዚቢቱ በቁጥጥር ስር ቶለሟል መቻሉን ከአይደር ክፍለ ከተማ ፖሊስ ያገኘኑ መረጃ አመላክተዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።